ሰላም፣ ጤና ይስጥ ልኝ የእግር ኳስ ቤተሰቦች፣ እንደምን አድራችኋል? ትላንት አስረኛ ሳምንት የእንግሊዝ ፕሪሚየር ሊግ ተካሂዷል። ውጤቱን ለነገራችሁ ነው ወደዚህ የመጣሁት። አርሰናል ሲያሸንፍ ማንቸስተር ዩናይትድ ነጥብ ጥሎ ተመልሷል። በአስረኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ አርሰናል በርንሌን ሁለት ለዜሮ ማሸነፍ ችሏል። የአርሰናልን የማሸነፊያ ግቦች ቪክተር ዮክሬሽ ና ዴክላን ራይስ አስቆጥሯል። ማንቸስተር ዩናይትድ በበኩላቸው ከኖቲንጋም ፎረስት ጋር ያደረጉትን ጨዋታ ሁለት ለሁለት በሆነ ውጤት አጠናቋል። ማንቸስተር ዩናይትድ ግቦችን ካዛሜሮ እና አማድ ዲያሎ ሲያስቆጥሩ የኖቲንጋም ፎረስት ጎሎችን ደግሞ ጊብስ ዋይትና ሳቦና ከመረብ አሳርፏል። በሌሎች የሊግ ጨዋታዎች ብራይተን ሊስ ዩናይትድን እንዲሁም ፉላም ወልቭስን በተመሳሳይ ሶስት ለዜሮ ሲያሸንፍ ክርስቲያን ፓላስ ብሬትፎርድን ሁለት ለዜሮ አሸንፏል። ቼልሲ ቶተናምን አንድ ለዜሮ በማሸነፍ ደረጃውን ወደ አራት ከፍ ማድረግ ችሏል። በለንደን ደርቢ በተደረገው ጨዋታ ጆ ፔድሮ የቼልሲን ብቸኛ ግብ ያስቆጠረ ተጫዋች ነው። ቶተናም በሜዳው ከቼልሲ ጋር ባደረጓቸው ያለፉትን ሰባት ሰባ ጨዋታዎች በስድስቱ የተሸነፈበት ሳምንት ሆኖ ተመዝግበዋል። ሊቨርፑል ከአራት ተከታታይ ሽንፈት በኋላ አስቶንቪላን ሁለት ለዜሮ በማሸነፍ ወደ ድል ተመልሷል። አንፊልድ በተደረገው ጨዋታ ማሐመድ ሳላና ራያን ግራቪንቪች ግቦቹን ያስቆጠሩ ተጫዋቾች ናቸው። ግብፃዊ ማሐመድ ሳላ በመርሲሳይር ክለብ ማሊያ ያስቆጠራቸውን የግብ ብዛቶች 250 ደርሷል። በሊጉ ያለፉት አራት ተከታታይ ጨዋታዎችን የተሸነፈው ሊቨርፑል ወደ አሸናፊነት የተመለሰበት ውጤትን ሲያስመዘግብ ደረጃውንም ወደ ሶስተኛ ከፍ ማድረግ ችሏል። አብሬያችሁ ቆየሁት ናቲን አዝራዊ ነበርኩ። መልካም ዕለተ ሰንበት ይሁንላችሁ።